ያላትም እኔ እኮ እንደዚህ እንድትሆኝ ሳይሆን ይህን ሁሉ ያደረኩት እኔ ነኝ። ደግሞ ወይዘሮ ባዩሽን እንደዚህ የምትያት ከሆነ እኮ ትርቅሻለች ስትላትም፣ ሀንዬ እኔ እኮ በቁም የሞትኩኝ እሬሳን እያለችም፣ ልጄ ሀሴት እያለችም፣ አቅፋት ስታለቅስም ሲላቀሱም ነበረ እናም ያም የሆነ የሀን የእውነት ስለወጣ በጣም መቶ ፐርሰንት ደስ ብሎኛል። ሲቀጥል ደግሞ ሜሉዬ ስላስታወሰች እርግብ የስራሽ ይስጥሽ እያለች በጣም ተጸጽታ ልቧ በጣም ተሰብሯል ማለት ነው። በጣም ያማል። በነገራችን ላይ ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ስለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። አሁን ላይ እየተካሄደ ያለው ነገር በጣም ሞር ሰስፔንስ በሚያደርግ የሚያስተዳድር ሁኔታ እያስተላለፉ ነው። እውነት ለመናገር ሁላችንም ያህን ዬ መከራና ያህን ዬ ጭንቅ እንዲበቃ እንዲሁም ደግሞ ሜሉዬ እንድታስታውስ ነበረ ውስ ሁላችንም ፍላጎታችን። አሁን ደግሞ ፍላጎታችንም ተሳክቶልናል። በጣም ነው ደስ የሚለው። በመጀመሪያ ሜሉዬ ስላስታወሰች ደስ ብሎኛል። ሲቀጥልም ያህን ዬ ነገር ስለተሳካላት እንዲሁም እናትና ልጅ ስለተገናኙ በጣም በጣም መቶ ፐርሰንት ደስተኛ አልቻልኩም። ወይዘሮ ባዩሽኔ ኳንጅን ላናግርሽ ነው የመጣሁት ለምንድን ነው የማታናግርኝ ስትል አልቀረብሽም ብላ ፊት ነሰቻት። ወይዘሮ ሜላት ማለት ነው። ሲቀጥልም ደግሞ ሀንይም አይ እርሶ ብቻውን አውሩ ብላ ጥላት ሄደች። አቤት አቤት፣ አያችሁ ክፋትን የሚሰራ ሰው መጨረሻው ይህንን ይመስላል። መውደቂያው ራሱ የገፋ ነው። እናም ሲቀጥል ይህንን ያደረገችው ወይ ደግሞ ይህንን እውነት የተናገረችው እርግብናት እርግብን አስወግዳት አለው፣ እገላት አለው አለች። ከዛም የሚገርማቸው ነገር ወይዘሮ ሜላት ደግሞ በቁጥጥር ስር ሁለቱም እንዲውሉ አደርጋለው። እርግቤ ስራሽን ይስጥሽ። እኔ አውቄ የማላስታውስ እመስላለው እንጂ ሁሉንም ነገር አስታውሳለው። እባክሽን ሐሴትዬ ልጄ ለማንም እንዳትናገሪ። ማስታወስ መቻሌ ለማንም እንዳትናገር እያለች ነው ሁሉንም ነገር አስታውሳለች። አሁን ሁለቱም በቁጥጥር ስር ውለዋል ማለት ነው። እንደውም እውነት ለመናገር እንኳን እንኳን እንኳን አስታወሰች፣ ይህን የእውነት እንኳን ወጣ ነው የምላችሁ። እኔ በቁም የሞትኩኝ እሬሳ ነኝ እኔ ክፉ ነኝ። እኔ እንደውም ምን ብዬ ነው ዓይንሽን የማየው ሀሴት እዬ ልጄ እያለችም፣ አይ እማየ እንደዚህ እኮ እንድትጨነቅብኝ ብዬ አይደለም። ይሄ ሁሉ በእኔ መጣ ነው፣ ይሄ ሁሉ በእኔ የተነሳ ነው። እናቴ መሆንሽን ካወቅኩኝ እኔ እቤትሽ ሰራተኛ ሁኜ ተቀጥሬ ስሰራ ነው ያወቁት። ነገር ግን ይሄንን ነገር የምናገር ከሆነ የሆነ ነገር ይፈጠራል አባዬም ይከፋብኛል ብዬ እንጂ ከአንቺ ቀድሜ ነው እናት መሆንሽን ሽን ያወቁትን ብላም ስትናገር፣ ለምን ለምን ሀሴትዬ ስትላትም፣ በቃ አሁንማ እኮ ሁሉንም ነገር እኮ ያው እውነቱ ወጥቷል። ደግሞም እኔ ትክክለኛ ልጃችሁ ነኝ ብዬ የተናገርኩበት ሰዓትም የእርግብ በውሸት ያመጣችውን ማስረጃ ስላየው ነው። በዛን ሰዓትም መናገር አልፈለግኩም። ነገር ግን የኔን ማስረጃ ሰርቃ ስታመጣ ነው ልጃችሁ መሆኔን የተናገርኩት እንጂ ከዛ በፊትም እናቴ እንደሆንሽ እኔ አውቄያለሁ አለች ማለት ነው። ታዲያ ለምንድን ያልነገርሽኝ? ስትልም እንዴ እርግብ እኮ የኔን ማስረጃ ሰርቃ በመጣችበት ሰዓት ይሄ ማስረጃ የኔ እስከሆነ ድረስ እናት አባቶቼ እናንተ ናችሁ ስልም አጭበርባሪ ስትኝም ይሁን ችግር የለውም። እርግብም በሰዓቱ እርግብ ናት ልጃችሁ ብዬም አጭበርባሪ ሌባ ነሽ ስትኝም ዝም አልኩኝ እንጂ ከዛ በፊትም እርግብ ሳትመጣ በፊትም እናቴ እንደሆንሽ ቤተሰቦቼ ቤተሰቦቼ እንደሆናችሁ አውቄ ነበረ። ነገር ግን አባዬም እንዲከፋብኝ ስለማልፈልግ እኔም ከአባቴ መለየት ስለማልፈልግ እንጂ ሁሉንም ነገር አቅ ነበረ። ሁሌም ጋሼም ሲጠይቀኝ እንዲሁም ደግሞ እንዲሁም ደግሞ እትዬ አንቺም ስጠይቅኝ በሰዓቱ እኔ ግልጽ አድርጌ ተናግሬም ነበረ። ስለዚህ እናንተም አምናችሁ ስላልተቀበላችሁኝ አውቄ ነው ዝም እርግብ ልጄ ናት ብለሽ በሳት ውስጥ ስትናገሪም አውቄ ነው ዝም ያልኩትኝ፣ እንጂ ትክክለኛ እናቴ እንደሆንሽ ከዚህ በፊት ነው ያወቅኩትኝ። ከዚህ በፊት አውቅ ያለው ሁሉንም ነገር አውቄ ነው ዝም ብዬ ያሳለፍኩትኝ። ስለዚህ እንደውም በባለፈው ፓርት ስንመለከት የምታስታውሱ ከሆነ የሀንዬ አባት በጣም ታማው ስለነበረ እማ ምንሽ አንቺ ነሽ የምትረጅኝ አንቺ ነሽ ብላ አግሯ ላይ ወድቃ እባክሽን ለአባዬ ድረሽለት ስትልም በእርግብ ምክንያት ማለት ነው ውጤቱን ያጭበረበርሽው አንቺ ነሽ፣ እርግብ ናት ልጄ በሚለው ገፍትራ አልታለቻትም። እና በቃ ከዛ በኋላ ሀንዬ እንደዛም ሆኖ ግን ትዕግስተኛ ናት። ተስፋ አልቆረጠችም እግዚአብሔር አለ አባዬ አይሞትብኝም አባዬ ለእኔ ስል ህይወቱን ሰጥቷል አባዬ ለእኔ ስል ደሙን ለግሶኝ ነው እኔ ዛሬ ላይ ሰው የሆንኩትኝ እኔ ከዛም ከዚህም ለምኝም አባዬን አሳክማለሁ እግዚአብሔር አለ ያለች እያለቀሰች ምንድን ያለችው እትዬ እውነት ተደብቃ አትቀርም ዛሬ እኔ አጭበርባሪ ሌባ ነኝ አይደል ችግር የለውም እውነት በራሷ ጊዜ ስትወጣ በዛን ሰዓት አምነሽ ትቀበያለሽ ብላ ጥላ ወጣች ማለት ነው ጥላ ስትወጣም በስተመጨረሻም አቶ መስፍን እንዳጋጣሚ መጥተው ነበረ። ሰላምዬ እና ምናሴ ብር አዋጥተው እናሳክማለን ኬትም ኬትም ብለው ለማሳከም ሲወስኑ አቶ መስፍን መጥቶ እንዳጋጣሚ ስጠይቃቸው የሃንዬ አባት እኮ የሞት አፋፍ ደርሰዋል። ስለዚህ ማይ ደግሞ እያሳከመቻቸው በመሀል ላይ ህክምናውን አቋረጠች። ስለዚህ የሃንዬ አባት ሊሞቱ ነው። ስለዚህ አባዬ አንተ ድረስላቸው አለች ሰላምዬ እና ምናሴ። ከዛም በኋላ አቶ መስፍን በጣም ጥሩ ሰው ናቸው በጣም መልካም ሰው የመጨረሻ ያህን እውነት እንዲወጣ እራሱ ያበረታቱትም ያህን እውነትን በስተመጨረሻ የወጣው ከፈጣሪ በታች በአቶ መስፍን ነው እና እኔ እንደዛን የተረዳሁት። እናንተ እስኪ ምን ተረዳችሁ? እንደተለመደ አስተያየታችሁን አስቀምጡ ማለት ነው። ምንም ጊዜ እውነት ተደብቃ አትቀርም፣ በራሷ ጊዜ ግልጽ ትወጣለች ማለት ነው። ስለዚህ አቶ መስፈነም እግዚአብሔር ይስጣቸው ከፈጣሪ በታች ለአቶ ኖላዊ ደረሱ። ህክምናውንም የተወሰነ አራት መቶ ሺ ነበር የቀረውም እሱን ሸፍነው አቶ ኖላዊ ታክመው ወጡ ማለት ነው። ከወጡም በኋላ ያው ሀንዬ በጣም ትንከባከባቸው ነበረ። ጠዋት ማታ ስትሰራ ነበረ። በዛን ሰዓት ወይዘሮ ሜላት ቤት ነው የምትሰራው፣ ሰራተኝነት ተቀጥራ ከዛም በኋላ አጭበርባሪ ነሽ አለቻት። እንዲሁም ደግሞ እርግብ ናት ልጅ አንቺ ልጅ አይደለሽም፣ ውሸታም ነሽ። ለዛውም አባትሽን ለማሳከም ለማጭበርበር ገንዘብ ፈልገሽ ነው፣ ንብረት ፈልገሽ ነው እያለችም ስትላትም እኔ አጭበርባሪ አይደለው ምትየ ስትልም፣ ከዛ ወይዘሮ ባዩሽም አዎ አጭበርባሪ ናታና ከቤት አባሪያ ስትልም፣ የባዩሽን ንግግር ሰማችና አባረረቻት ሀንዬን ማለት ነው። ከዛም በኋላ ያንቺ ስራ ምናሴ መከታተል ነው ብላ ከቤት አስወጥታት ድንብላልን አመጣቻት። ነገር ግን አቶ መስፍን ደግሞ ሀንዬ ውሸቷን አትናገርም፣ ልጃችን ባትሆን ይሄ ታሪክ የራሷ ባይሆን ኑሮ አትቀበጣጥርም፣ ስለዚህ እውነት አላት እሷ ልጅ ታያለሽ ሲልም እንዲ አቶ መስፍን እሷ አጭበርባሪ ናት። ሌባ ናት እያለችም ስታውራ እባክሽን ሜሉ ተረጋጊ ለምትናገሪው ነገር አስበሽ አውሪ ይቺ ልጅ ለብር ለገንዘብ ለሀብት ብላ ሳይሆን እቤታችን የመጣችው ነው ለብርና ለሀብት ለገንዘብ ብላ ያጭበረበረችው እርግብ እንጂ እሱ አይደለችም ብሎ በሰዓቱም ሲያውራ ነበር ከዛ ልጄ አጭበርባሪ አይደለችም ልጄን አትንካት እያለችም ለእርግብ ጠበቃ እየቆመች ነበረ ወይዘሮ ሜላት ሁላችንም ተመልክተናል እን ወይዘሮ ሜላትን ልብ መች ነው እንደ ፈጣሪ ሆይ የምትከፍተው ብያለውን አንድ ቀን ማለት ነው በእርግጥ አውቃለሁ እረዳለሁ ድራማ ነው ይገባኛል ግን ቢሆንም አንዳንዴ ደግሞ ከመጠን ሲያልፍ በጣም ነው የሚከፋችሁ በተለይ ሀንዬ ከፍቷ ስታለቅስ እንዴት እንደምታሳዝነኝ ያው እረዳለሁ ድራማ ቢሆንም እዚህ ጋ የሆነ ከቅጥ አንዳንዴ ሲያልፍ በጣም ነው የሚያሳዝናችሁ ማለት ነው የሀንዬ ነገር ከዛም በኋላ ሁልጊዜ ጠበቃ ትቆማለች ለእርግብ እነ ምናሴ እነሰላም እነ ሰላም አቶ መስፍን ደግሞ ለማን ነው ለሀና ጠበቃ ይቆማሉ አስቴርም ማማ አስቴር ማለት ነው እማ ማስቴርም ብዙም ጊዜ ለማን ነው ጠበቃ የምትቆመው? ለሀንዬ ብዙ ጊዜ ስትመለከቱ ነገር ግን እናም ተምቹም የሀንዬን ሐቅ አስመልሳለሁ ብሎ በርግብ ፎንቃ፣ እሱም ወድቆ ቀረ። አሴርም እንዲችው ሲጥር ነበረ። ነገር ግን የእነሱ ስብሰባ ምንም የፈየደ ነገር የለም። ብቻ የሀንዬን ሐቅ ለማስመለስ ብዙ መስመሮችን ብዙ ነገር ጥረት አድርገዋል። መጨረሻ ላይ አቶ መስፍን በአጭር ጊዜ ውስጥ ደረሰበት ማለት ነው። ያ ምንድን ነው የናሙና ምርመራ ሀንዬና አቶ መስፍን አብረው ባደረጉት ነው ትክክለኛ ልጃቸው ሆና መገኘቷ የታወቀው። እና ማቶ መስፍን በጣም በጣም በጣም በጣም ጥሩ ሰው ናቸው። ከዚህ በፊትም ብለዋል ሀንዬ ትክክለኛ ልጃችን ከሆንሽ ለምንድነው ገልጾ አትናገሪው? ሲላትም አይ ልጃችሁ እርግብ ናት እኔ አይደለሁም በፍጹም ብላ ግግም ስትልም ከሌታት አንድ ቀን እሺ ታዲያ ታሪኩ ያንቺ ካልሆነ እንዴት የኔ ነው አልሽ? ብሎ በድጋሚ ሲጠይቃትም እንግዲያውስ በድጋሜ የናሙና ምርመራ እናድርግ፣ ትስማሚያለሽ አላት። በድጋሜ ማለት ነው፣ በተደጋጋሚ ጠይቋታል አቶ መስፍን ማለት ነው። አቶ መስፍን አውቆታል፣ በደንብ ነው ያወቀው። ከዛም በኋላ እርግ ማነች እርግብ ደግሞ በጣም ስጋት ውስጥ ገብታ ነበረ፣ እያጮለቀች ስታይም ነበረ አክስት የሆነ ነገር ሳይፈጠር አይቀርም ስትልም፣ ሁሉንም ነገር አንድ በአንድ ተከታታይ ስትላትም፣ የሚገርማችሁ ነገር ወይዘሮ ሜላት ቀጥታ አቶ ኖላዊ ቤት ሄደች ማለት ነው። ሀኒዬን ደውላ ጠይቃት ቀጥታ እዛ ሄደች። ከዛ በኋላ ከአቶ ኖላዊ ሶስት ፎቶ አመጣች። ፎቶን ስታየው ትክክለኛ ልጁ ሆና ተገኘች። እናም አቶ መስፍን ደግሞ ሀኒይን ከራሱ ጋር ቀጥታ ከወሰዳት በኋላ የናሙና ምርመራ ሲያደርጉም ትክክለኛ ልጁ እንደሆነች ታወቀ። በዚህም አጋጣሚ ይህንን ፎቶ ወደ ቤት ይዛው እየሄደች እርግብን አገኘቻትና አንቺ እርግብ የስራሽን ይስጥሽ፣ በህይወት ብዙ ዘመናትን ስትጫወች ቆይተሻል እንዴት የልጅን ታሪክ ትሰርቂያለሽ? በሚለው ነው ይሄ ጥቃት ቢደርስባትም ነገር ግን ወይዘሮ ሚላት ልክ እንደማያስታውስ እያስመሰለች ነበረ። ነገር ግን እኔ እንደማስታውስ ለማንም እንዳትናገሪ እና ሁሉንም ነገር አስታውሳለሁ፣ የተፈጠረው ነገር አንድ በአንድ አቃሉኝ አለች ማለት ነው። አሁን ላይ ወይዘሮ ባዮሽና እርግብ አበካላቸው ማለት ነው። እርግብ ከተያዘች ወይዘሮ ባዮሽን እንደምታጋልጣት መቶ ፐርሰንት እርግጠኛ ነኝ። እኔ እስከ መቼ እታፈናለሁ? አክስቴ በሰራችው ወንጀል እኔ የምናሳፈነኝ ሁሉንም ነገር እናገራለሁ እያለች ነው እርግብ። ስለዚህ እርግብ ራሱ አክስቷን እንደምታጋልጣት መቶ ፐርሰንት እርግጠኛ ነኝ። ለምን ብትሉ በዛን ሰት ወንጀል በዛን ሰት ጥቃትና ወንጀሉን የሰራችው ወይዘሮ ባዮሽ መሆኗን እርግብ ስለምታቅ እርግብ እንደምታጋልጣት መቶ ፐርሰንት እርግጠኛ እርግብን ቢይዟት ለተወሰነ ጊዜ ብትታሰር ነው። የእጅ አሻራ ከሰጣች፣ ምርመራ ከተደረገ የእጅ አሻራው ቀጥታ ያው የወይዘሮ ባዮሽ ነው የሚሆነው። እሷ ላይ ምንም ያው አላደረገችም፣ አልፈነከተቻትም። ግን ለዋሸች ውሸትና እዛ ቤት ስትቀበጣጥር ልጃችሁ ነኝ ባለችው ምናልባት ልትታሰርም ልትቀጣም ትችላለች። አቶ ዘሪሁን ደግሞ ለ ተምቹ ሲል ማስፈታቱ አይቀርም። ሁሉም ነገር በአጭር ጊዜው እንደሚደረስበት እርግጠኛ ነኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። በጣም ምርጥና አስተማሪ ድራማ ነው። ወዳችኋለሁ። ባይ ባይ